ብንለው አንጥቶ ኮምበልሻ ይዘረግፈናል ብንለው አንጥቶ ኮምበልሻ ይዘረግፈን በውርማይ ዞን ትሄር በይባይ ሱዚ ከዛት ይዟቸው አንጥተው ዘረግፈን። በሶስተኛው መሳሶ የሚባል በረሃ ወስ ወጣላን። ከዛ በእግራችን ትንል ትንል ትንል ውሃው መቼም ሙቀቱ የዲንገው አጣቋቋር የዲንጋው አጠቋቆር እንደው እስከ መቼው የማረሰው ውሃ ትናገኝ እስከ ልብሳችን ክደን ኩሬት ትናገኝ ህዴን እንክር እንላለን ትንወጣ ክውላት ትንኸር ትንኸር፣ በአስራ አምስት ቀናችን ጅቡቲ ገባን። ታሪክ ማለት ነው። ጅቡቲ ገባን። ከጂቡቲ ሙና እዛ አይተና ምናምን ሙና ሙና ምጣድ እንጀራ ሉክ ሉክ እያሉ ያችን ገጋግረው አቀማን መሱን እንዲያው ዛ ተኝተን እገ ሸዋሮ ሰርን ምናልን ታነኛን። ጧት ደግሞ ተነሱ ተባልን። ከዛ ሌት ተነስተን መንገድ ገባን። ትንኸር ትንኸር ትንኸር ትንኸር እንደገና በግድ ደግሞ ከዛ ባህሩ ደረስ ጅቡቲን በጣም በግል ለተዋና እንደገና ግማሽ መንገድ በመኪና ግማሽ መንገድ በግር አድርገን ባህሩ ደረስን። ባህሩ ሀር እዛ በሰልፍ ነው። መቼም ኢትዮጵያ ውስጥ ሰው በሀገር አለ ወይ ነው የምትሉት። እዛ ልክ ጉፍታው ልብሱ መቼም ዝርክርክ ክብሏል። ውሻ ብቻ ነው ልም ያለ ሜዳ ነው።

ተነሃ ተነሃ ተነሃ ተነሃ በባህር ተነሃ። አሳው ትመጣ እንዲስ ያላል። አየር ነው የሚያለው እያከነፈፈ ክንኩን ትመጣ ትናይ አሁን ባህሩ ስንት ሰዓት ፈጀባቸው? ጠዋት 12 ሰዓት የወጣን ሌላ 12 ሰዓት የወጣን ማሪ ብነ የመን ውሃው የዘረገፈን። ከዛ እንደገና አይሱዚ መጣልን እዛ አይሱዚ ቀርዋ ገኝ ነው ተዛ እየዘለለ ጉልበት ያለው ተዛ እየዘለለ እየዘለለ እዛን እንትን ላይ አይሱዚ ላይ

መንገዱ ሀዋላ ያለው ሀዋላ ሀውሉ ይባላል። ሀዋላ ትን ሶስት ቀን አደር እየበላን ሩዙም የሚሰራሉ ምን ይላሉ ያንን ሀዋላ ብር ያለው ሀዋላ ይካወልለታል። ሀዋላት ይካወል፣ ሀዋላት ይካወል። እኔ የሚሀውልልኝ ያጣሁ የዛን ቀን

ያንን ስልክ ቁጥር ላኩላ ለሷ፣ በዝቅ ቁጥር ትደውልልኛለሽ። ደወለይልኝ አሁን አስገብቼልሽ ያለው አብረሽ አለችኝ። መኪናው ሊወጣት ይል ደረሰችልኝ። አብሬ ተሳፍሬ ደሞ ወዲህኛው ጂዛን ጂዛን ገባሁ። አልሐምዱሊላህ አብሬ ታልነጠል እንግዲህ፣ ላይ አዋጡልኝ ነበረ አዋተውልኝ ነበረ አልሐምዱሊላህ የዛ ጊዜ ረሂም ነበረ፣ ብትርም የለ ምንም የለ። ገባን። ተዛ ደሞ እዛ ትንል ደሞ እዛኛው ደሞ እሸቁ ወሊያኛው ሁለት ቀን አደር ሁለት ቀን አደረን። ደሞ ለየት ተነሷሉ። ደሞ ትንጓዝ አሁን እንደገና ተዛ ሽንኩሩ ድንጋይ ተዛ ደረስ። በዛ ትንል ትንል ትንል ጫካ ለጫካ ትንሮጥ ጫካ ለጫካ ትንሮጥ ሽንቁንሩን ደረስን። በዛ በሽንቁሩ ወንዱ ተፊት አረጉት፣ ወንዱን ተፊት። እባብ ቢኖር ጅብ ቢኖር ውስጡ ጨለማ ነው። በዛ በሽንቁር ውስጡ ተሸንቁሯል። ያንን ሽንቁር ወንዱ የዲሃት ወጣ፣ እኛም ተከትለን ተከትለን ተከትለን ተከትለን ውጥታል። ከላይ ይጠብቃሉ። ወርጣለ፣ እየጠበቀ ይጠበቀ ነበር የዛ ጊዜ ድንበር ላይ ስለሆነ እዛ እንደገና ሽቧ ነው። ያንን ሽቦ እየተንጠላጠል ሽቦውን እየተንጠላጠልን እየተንጠላጠል እየዘለል እየተንጠላጠልን እየዘለልን እየዘለልን እየዘለል እዛ እጫካ ገባን፣ አመለጠን። አልሀምዱሊላህ አምልጠን እጫካ ገባን። ተዝና ትነኸር ትነኸር ትነኸር ደግሞ ጊዛን ቱራቡ በጣም አፈሩ ልንቅጥ ያለ ነው ይንጋ የለም ዋጥ ነው የሚያደርገው። እንደ ጭቃ እንትን አለዋ ይሄ ያቃጥላል፣ ያቃጥላል። አንደኛ ደግሞ አፈር ነው ላም ያለ ነው። ስምጥ ነው የሚያደርገው እንደ ጭቃ እንደ ወልቅ ነገር አፈሩ ይውጣል ብትረገጠው ትርሙሽ ይችላል። እሺ፣ ጣፉን ተጣፋን አንዲት ጓደኛ ጋር ሌት ነው ጨለማ ነው። ጎይት ነህ እንግዲህ አልኳት እንግዲህ አላህ እናንያንቺ ታዝቆታ እንዲያን ላይ

ሌት ስምንት ሰዓት ተጣፋን። ጠፉን። አዎ ሌት ስምንት ሰዓት ጠፉን። ገብተን ግራር አገኘን። እዛ ግራር ስቅ ስቅ አድርገን ገብተን ተኛን እ ተኛን ዝውውር አዛንት ያደርግ ነቃን። እሺ በጋጋጅ አየን። ከእዛ በጋጋጅ እሷ እንግሊዘኛ ጓደኛዬ እንግሊዘኛ ትችላለች። እንግሊዘኛ ተምሯል። ትታናግረው እዛ መንደር ሂዳችሁ ለምኑ፣ መንደር ህዱ ለምኑና፣ ውሃም ይሰጧችኋል፣ መንገድ የሚያሳዩአችኋል አላን። ከዛ ውሃም ሰጡን ሩዝም ሰጡን በላን። ከዛ ደሞ ዛኛው ተላለፍ፣ እዛ መንደር ሀር ምሳችንን አበሉ። ደሞ ዛ በደንብ ባስተናገዱንና ለካ ሶማሌ፣ መቼም ሶማሌ መናጢ በላ እንዴ ሶማሌ በላ የለም ያው ወንድሞች እህቶች እንደ ሱማሌ መናጤ የለም። አሁን ለካ እዛ የአበሻን ሰው እየገደለ እያረደ ሐራሜ ናቸው እያለኝ ብዙ ሰው ትታርዲ ኑራ አለኝ። ለካ እኛ እዛ ደረስን እዛ ተቀምጠን አብልተው እንክዴው ታበቃ፣ እየመሸ እዲ አሱር ላይ ይህቺ ሴትዮ ታርዲ አለኝ። አበሻን በሙሉ ብዙ አሳርዲ አለኝ። አሁን ምን ሊበቃችሁ ነው እናንተ ልታርዲያችሁ ነው። ማታ ትመጣለች አሉ ያሉ እሪያን ሪያሌ ጓደኛዬን ምን ይምር ያልኩኝ፣ ምን ይብቃል የጠገበ ዛፍ አለ ዛፍ አለ። እንግዲህ ሌላ አማራጭ የለንም አልኳት። ህጂዋል ብላ ትመለሳለች። እዚህ ዛፍ እንውጣ አልኳት። ይጋለ ይጋለ። እሷ አሁን እሷ ጋር እዛ ዛፍ እንደው ትንታገል እንወጥ፣ ዘላይ ነው በመቀስ ነው የተቆረጠው ሃዲያ ያምራል። እንዲህ እንዲህ ያለ ዛፍ እንትን አለው እየተንፏቀኩ እየተንፏቀኩ እንዲያው ትወርድ ትወጣ፣ በግድ ወጣሁት እኔ እሷን። ውጭ ብላ ተከባላ መልሳ ተንሸራታ መልሳ ተንሸራታ መልሳ ዱብ መልሳ ዱብ። እንግዲህ እዛ እንግዲህ ነው ምን ይብቃል ታላመለሽ ትሆን ነይ ታገይ ብላት ብላት እምቢ አለችኝ። እኔም በግል ተንፈራፍሬ ነው የወጣሁት። ካልሆነ ነይ እንዲያት ነግሪ አደራሽን። እኔ እንኳን እንዲህ ነው ብዬ ወሬ ነገር ይሆናልው ብያልኳ ጓደኛዬ። አሁን ሰውዬው ለካ አሳዝነ ናቸዋል ውጡ ብሎናል። አላህ አላህ! ገና ናችሁ ብሎን ለካ ሊያወጡና የመጡት አሁን እንደዛ ብያት እዛው እኔ ወጣሁበት ዛፍ ቁማ እያለቀሰ ነበር። ወይ እናት ወይ እናት ያላት ጊዜ እያት እዛ ላይ አለ አሳየችሽ አንቺ እናት እያት እዛ ላይ አለኝ አለ እንዲያታሳይ ብለሻት ታሳይ ብያት አለሁ እኔ ግን እንዲያታሳይ እኔ እንኳ ወሬ እነግርሃለሁ አልኳት እያት እዛ ላይ ብላ አሳየችኝ። አይ እንደገና ልቡን ወገረ ሰውየው ምን ቢሆነሽ ነው አላ አሁን ኑ ላወጣችሁ ነው፣ እንዲህ አታርዱያችሁ። መኪና ይዤ አለሁ፣ ኑ ላውጣችሁ፣ አሳዝናችሁኝ ነው አለ። በረካ ይሁንና ነይ ውረጂ ቢሮኝ፣ እንዴ ብዬ ልውረድ እዛ ትንቀጠቀጥ አሁን፣ እንደገና ተበጅ እንትና አባ መሰላል አላመጣና ሁለት መሰላል አልቀጥሎ ያ ሰውዬ በረታ ይሁንና ያን መሰላል ይዞ ለዛውም፣ ሰውነት እንዲህ እንዲህ ይላል ድንጋጤው፣ አለ ሁሉ አለ እንዲህ እየተንዘፈዘፍኩ ሰውዬው እየገድ ያደፈ አወረደ። ከዛ መኪና ላይ አወጣ። አባ መውዲቅሽም እየተንቀጠቀጥ እየተንቀጠቀጥኩ አላህ ነው ወይ አላህ ነው አንተ አውርድ ዎ መኪናው ላይ ቆጠረን። ከዛቲ መጣ መጣ እየተወረበረበይ መጣይ እንዴት ወይ ተነው ይዛቸው መከዲ ዋይ እንዴው ዝም ብሎ ለም አላታ አይሰማ። ከዛ ተግቢ እንዲህ አርጎ አወጣን። ማረሳው ታሪክ መቼም ጊዜ አረሳውም። ከዛ እዛ ወርን ያ ሰውዬ ቤት ወሰዴን። ብነህ ሸሻ እንዴው አግዲማ ወንድ ልጆ ናቸው ባልቴትና ሽማግሌናቸው ቤተሰቦቻቸው እንዴው ይጠጣሉ። ይሄንን እያምቦቀ ቦቀ፣ ይሄን ሸሸ፣ ተጨናነቅን ተጨናነቅ። አሁን እንይሰው ይብሉ ቢበሉንስ አልኳል። ገላችሁን ታጠቡ አሻቦ ውሃው ሁሉ አንድ ይመስለናል። ላፈር አፈር ሻዋር ሰዱ አሉን። እኔስ አልኳት እኔ አንቺ ታጠቢ እንጂ እኔ ተታጠብኩላቸው ቢበሉኝስ። እኔስ እንግዲህ ይብሉኝ እኔ የታጠባለሁ አለ ጓደኛዬ እኔስ አልታጠብም ብዬም ቢያልኳት ጓደኛዬም አለኝ እሺ ታጠበች። እኔም ዝም ብዬ አንቺ አለችኝ፣ ባትታጠቢ ሊለቁሽ ነው ተበሉ እኔም በልተው አንቺን ሊተውሽ ነው አጥበው ይበሉሻል አለችኝ። ባያት አይበሏት ባያት አይበሏት ባያት አይበሏት እዛ እንደገና

እዛ ለካ የሚሰራ ልብስ ሰፊ ያለ ያንን እስቲ ምንድና ምንድ ሁነው ነው ጠይቃቸው ብሎ ህዲዋ መጡልን። እዛ አናገረን እንዲህ እንዲህ ነው እንዲህ እንዲህ ነው አለው። አሁን አይዟችሁ ምንም አያረጓችሁም እኔ ስውድ ይልካችኋለሁ አለው ታዲዋውዬ። እነሱ አሁን ብርም የላችሁ አይከፍሏችሁም በነፃ ነው የሚገዟችሁ። አይዟችሁ እኔ ታደራጅ አባ ምንም ሰፋፍቼ

ገባን እካባው፣ ማሻአላ መካ ገባችሁ፣ ከዚህ ሁሉ ልፋት፣ ከዚህ ሁሉ ድክመት መካ ላይ ገባን። ማሻአላ ገባን፣ አልሐምዱሊላ ነው። ሰዱ አድርሰን አላላ ብሩን ይዘው እህቶቻችን፣ ዘመዶቻችን፣ አልሐምዱሊላ ረብዱን አለሚን አደረሱን። አነሳችኝ ያክስቴ ላይ አክስቴ ላይ ነበረ። እሺ አሁን ከዛ ተነስተን ገባን። አልሐምዱሊላ እዲያንም ከፍዬ አልሐምዱሊላሂ መጣሁኝ። ታሪክ እንዲህ ነው ያው አምስት አመት ሰራሁ። በውጡ ነው የመጣሁት እኔ በውጡ ነው የመጣሁት። ወንድም ነበረ ሰይር መሐመድ የሚባል በሱ ስለጠፋኝ ጣፋኝ ውስጥ የሁላ በቃ መስራት አልቻልኩም። በውጡ እጄን ሰጥቼ መጣሁ። አልሐምዱሊላሂ ረብና በባህር ሂዶ ነው እሱም የጠፋው። እሱም በባህር ነበር የሄደው። ሸብኩንም ያን ሁላ የሄደበትን እየደወልኩ እያናገርኩት ወልቁ ጂዛን ውስጥ ሲደርስ ጠፋ ጂዛንም ያንንም ሸብኩንም አልፏል። ከዛ ወዲ አንዲያ ወደፊት ዋና ዋና የሚባሉትን አልፏል አልፏል አልፏል ያን አልፏል ታለፈ በኋላ ነው ሁሉንም አልፎ ነው የጠፋኝ አሁን በሱ ምክንያት መጣሁ ወንድሞች እህቶች ይሁንላችሁ ያው እዚህ ፎቶን እናስቀምጣላ እናስቀምጥላቸዋለን ተመልካቾችን በውጭ ሀገር ያሉት እንግዲህ ቢያፈላልጉልን አዎ አይታወቅም የሰማም ያየም ሊነግረኝ ይችላል። አሁን ገጠርም ከተማም እያልኩ እምታዩት ቅድም ምበት ትዝቅ አይታችሁኛል። አሁንም ይሄው አልሐምዱ ሊላህ የገጠር ቤት ይሄው ብቻም እንደምታዩ ነው። አሁን የስ ታራችሁ ደግሞ ደጋግመን እንልክላችኋለን። አመሰግናለሁ።